ሰላም፣ አሰላሙ አለይኩም። በነገራችን ላይ አሕባሾች ኢስተውላ ብሎ መፈሰር ኢስተዋ የሚለውን ኢስተውላ ብሎ መፈሰር ወይ ተቆጣጠረ ብሎ መፈሰር ኢስተውላ ብሎ መፈሰር ሰለፎች በዚህ ጉዳይ ላይ ምን እንዳሉ ብታውቁ ኖሮ ወላሂ ይህንን ነገር ባልተናገራችሁት ነበር። ዛሬማ ጭራሽ አንዳንድ ፕሮፋይል አድርጎ ሁላ መሄዳለ አረህማኑ አለ ለዓርሽ ይስተዋ የሚለውን ይስተውላ ተቆጣጠረ ነው ብሎ በአማርኛ ተርጉሞ ፕሮፋይል አድርጎ ሚዞርሙላ አለ አንዳንዱ። ነገር ግን ሰለፎች ምን እንዳሉ ብታውቁ ነው እነዚህን ሰዎች አስመልክቶ በፍጹም ይሄን ነገር እንደዚህ ባልተረጎማችሁ ነበር፣ መላሳችሁን በጠበቃችሁ ነበር። እስኪ ከሰለፎች ኪታቡ ተውሂድ ሊብኑ ሁዘይማ ሊብኑ ሁዘይማ እንግዲህ የታወቁ ሰለፍ ናቸው። ሊብኑ ሁዘይማ እንግዲህ 223 ተወልደው 311 የሞቱ ታላቅ ሰለፍ ናቸው። ኪታቡ ተውሂድ የተሰኘ ኪታብ አላቸው።

ተቆጣጠረ ማለት ነው ብላችሁ የምታወሩ ሰዎች አድምጡ፣ ሰለፎች ምን እንዳላችሁ። ኢነሁ ስተውላ እነሁ ስተውላ ስተዋ ሳይሆን የተፈለገው ተቆጣጠረ የተፈለገው አሉ። እነማን? ጀህሚያ ሙዓጢላዎች ይላሉ። ሰለፎቹን ያሉ ተመልከቱ። እንደዚህ ብለው ፈሰሩ አላ ዓርሽ አርሹን አላህ ተቆጣጠረ ብለው ተረጎሙ። ለስተዋ አይ ይስተዋ አይደለም የተፈለገው ብለው ተናገሩ አሉ። ተመልከቱ። ስብሓነከ ረቢ ፈበደሉ ቀውለን ገይረ ለዚ ቂለ ለሁም ለነሱ ከተባሉት ውጪ ቀየሩ ንግግርን አሉ።

ፈቃሉ ሒንጣ ኑንን ጨመረ ያቸው ሒንጣ አሉ አሉ። እነዚህ ይሁዳዎች ተመልከቱ ሒንጣ አሉ ሒንጣ ማለት ስንዴ ማለት ስንዴ፣ ስንዴ፣ ስንዴ እያሉ ገቡ። ሙካሊፊና ሊአምሪ ላ ጀለ ዋላ የአላ ሱብሓነሁ ወተዓላ ትዕዛዝ ጥሰው ማለት ነው። ለመቃረም ብለው እንደዛ አሉ። ልክ እንደዚሁ ከዛሊከል ጀህሚያ፣ ልክ እንደዚህ ጀህሚያዎች አረሕማኑ አልልዓርሽ ይስተዋሲ ይባሉ ይስታው ላይ ይላሉ ብለው ተናገሩ። ቀደምት ሰለፎች ተመልከቱ። ብን ዘይማ ሰለፍ ናቸው። እና አቡ ሐሰን ላሻሪንም መጥቀስ ይቻላል። ፊ ኪታብ ኢባና ምን ይላል? እሱም ሙዕተዚላዎች፣ ጀህምያ ና ሐሩርያ የተባሉ ቡድኖች ኢስተዋ የሚለውን ኢስተውላ ብለው ፈስረዋል፣ ተቆጣጠረ ብለው ፈስረዋል ኢስተዋ የሚለውን ብሎ ያስቀምጣል። በጣም ብዙ መጥቀስ ይቻላል፣ ነገር ግን ለጊዜው ከሰዓት አንጻር እዚጋ እናበቃለን። ኢስተዋ የሚለውን ኢስተውላ ብየን መፈስር የምትሉ ሰዎች የጀህምያ ውሃ ጠጥታችሁ እንደመጣችሁ ልትመለከቱ ይገባል። ልክ እንደ ይሁዳ እናንተም እያጣመማችሁ ነው። ሀ ላሁ አለም